አሰላም አሌይኩም ወረህማቱላይ ወበረካቱ። ያጀማ አንዴት ናችሁ? ሰላም ናችሁ ወይ? ውዴ ትዮ ተከታታዮቼ ሁላችሁንም አመሰግናለሁኝ። ይህን ሰሞን ጠፍቼ ነበረ። ብቻ ቲክቶክ ላይ ያለውን ነገር አይታችኋል። ቲክቶክ የሌላችሁ ደግሞ በዚህ አብራራላችኋለሁ። አንድ እህቴ ጠፍታብን ሞታለች ብለን በጭንቀት ነበርን። አልሐምዱሊላ አሁን በህይወት አግኝተናታል። ይሄ በህይወት መኖሯ አንድ ጥሩ ዜና ነው። ደግሞ ሌላኛው መጥፎ ዜና ደግሞ ጉዳት ደርሶባታል ያለችው ደግሞ እስር ቤት መሆኗ ነው፣ እና በጣም አሰቃቂ ነው። ብቻ አላህ ከእንደዚያ አይነት ነገር ይጠብቀን። ነገሩ ከመጀመሪያው ጀምሬ ልንገራችሁ። ልጅቷ የምትኖረው በሳውዲ መዲና ነበረ እና የቤት አካራቢ ዋጋ ትጣላለች እቤት ሁለት ልጆች ነበሩ። እነሱ እንደተናገሩት ከሆነ ማለት ነው የሆነ አዳፕተር ይጠፋና ተውሲላ ማለት ነው። በዛ ምክንያት ሶስቱ ውስጥ ሆነው ሲጨቃጨቁ እሷ ከውስጥ ከውጭ ነበረች። ክላስ ውስጥ ገብተው ሲጨቃጨቁ ከውጭ ነበረች እና ያንን የሚያወሩትን ትቀዳለች ማለት ነው። ያኔ እሱ እነሱ ውጥት ሲሉ እሷን ያገኟታል ሰውየው እሷን ሲያገኝ አንጭ ምንድነው የቀዳሽው? ብሎ ስልኳን ይፈትሻል ማለት ነው። ከዛ በኋላ ድምፁን ያሰማቸዋል ልጆቹ እዛ ለነበሩት። የኔ የነሱ የተጨቃጨቁትን ነው የቀረጸችው፣ ሌላ መጥፎ ነገር የለም። ከዛ በኋላ ልጅቷን ይደበድባታል፣ አፏን አፍኖ እንዳትጮህ እዛ ደግሞ ፖሊስ እንዳይዛቸው ስለሚፈሩ ድምፅ እንዳይወጣ አፏን አፍኗ አንገቷን ተረግጦ ስብርብር አድርጎ በቃ እኔ ምን ብዬ ልንገራችሁ፣ ደብድቦ ከዛ በኋላ እሱም አልበቃው ብሎ እሷ እራሷን ስታ እንደተዘረረች ማለት ነው ወደ ክላሱ ይገባል። ብቅ ሲል ትንቀሳቀሳለች። ልክ ስትንቀሳቀስ ሲያያት አልሞተችም እንዴ ብሎ እንደገና ደግሞ ሄዶ ጋዙን አንስቶ ሊያፈነዳ እስተዋናውን ማለት ነው እስተዋናውን አንስቶ ሊያፈነዳባት ሲል ሁለቱ ልጆች እሱን አረላላህ ብለህ ብለው ግጥም አድርገው ይዙታል ማለት ነው። ከዛ እሱን ሲለምኑት እሷ በመስኮት እንደምንም ተንፈራፍራ ትወጣለች። ትወጣና ወደ መንገድ ስትሄድ እሱ ደግሞ በየክላሱ ይፈልጓታል። የት ሄደች ብለው መለስ ብለው ሲፈልጓት እሷ የለችም። ከዛ ይሄማ ለፖሊስ የታሲ ዘይ ነው ይልና ተከትሎ ይወጣል ማለት ነው። ተከትሎ ሲወጣ እኛ የመሰለን ልጅቷን ተከትሎ ሄዶ ጨርሷት ነው የሚሆነው ምናምን ብለን በቃ ተጨንቀን ነበረ። ለካስ እሷ ከነ ደሟ ፖሊስ አግኝቷታል። ያኔ በዛ አቅሟ መንቀሳቀስ ማምለጥ አትችልም፣ ግን ህይወቷን አትርፋለች እንደዛም ከዛ ልጁ ይችኛዋ ልጅቷ ጓደኛዋ ተደውልና ና ለባሏ፣ ሚስትህ ሞታለች እና ስትለው፣ እሱ የሚሰራው ገጠር ነው። ከገጠር እየሮጠ መቶ በሩን ሰብሮ ቢገባ ደም ነው ቤቱ ደም ብቻ። ቢፈልጋት ቢፈልጋት ምንም ሊያገኘት አልቻለም። እሱ የተነገረው ሞታለች ተብሎ ነው። ሬሳው አልተገኘም። ከዛ ቶሎ ብሎ እሱ ለቤተሰብ ይደውላል፣ ለቤተሰቧ ይነግራል። ቤተሰቦቿ ደግሞ ለእኔ ይነግሩኛል። ከዛ በቃ እኛ ሞታለች ብለን እኔ ደግሞ ይዤ ነገሩን ወደ ቲክቶክ እባካችሁ ወርዱኝ። ከዛ በኋላ እንዴት ነው የሰውየውን ፎቶ አናቅ? እነዚህኞቹ ልጆቹ ደግሞ አብረዋት የነበሩት ለእኛ የነገሩን ነገር ሲደበድባት አይተናል አፏን አፍኖ አንገቷን ተረግጦ ሲደበድባት ነግራናለች። ጓደኛዋ ግን ሚዲያ ላይ ወጣ መመስከር አልፈለገችም፣ ፈቃደኛ አደለችም። በስንት ልመና አንደኛዋ በረካትሁን ወጥታ ያደረጋትን ነገር ተናገረች። ለእኛ የነገረችንን ለሚዲያ ተናገረች ማለት ነው። አንደኛዋ ጭራሽ መናገር አትፈልግም። ተፈልጋ መታ ራሱ ነገሩን ቀለል አድርጋ በቃ እግሯን ብቻ ነው የመታት ምናምን ብላ ካደች ማለት ነው። ከሱ ወገን ሆነች እና በጣም አስቸጋሪ ነበረ። የሰውየውን ፎቶ ስጡን ስንላቸው እምቢ አሉ። እኔ እንጃ ምን ብዬ እንደምነግራችሁ አላቅ። ብቻ በጣም አሳስቦን ደግሞ፣ ለዚችኛዋ ለዚች ከሱ ወገን ለሆነችው ደውሎ ደሙን አጽጂ ብሏታል። እኔ ተይዣለሁኔ፣ መንግስት ይዞኛል፣ አንቺ ደሙን አጽጂው ብሏታል። ግን እሱ አልተያዘም። ውሸቱ እሷ የት በቃ እኔ ምን ብዬ ልንገራችሁ? ውስብስብ ያለ ነገር ነው። ከዛ እሷ ደግሞ እንደዛ አላለኝም ብላ ካድ አንጭ፣ ወይ እሱን አንጭ ስትባል ካድ አረገች ማለት ነው። ከዛ እሱን እንዴት እናገኘው? እሺ ቪዲዮ እየቀረጽኩ ቋዛናው ላይ አላቋረጥኩት ማለት ነው። እናራቹ አለው። ከዛ በኋላ እኛ እሷ በምን ስልኳን ደግሞ ቀምቷታል። የሚገርማችሁ ስልኳን ስለቀማት እኛም ማግኘት አችልም፣ እኛም ደግሞ እሷን ማግኘት አንችልም። ያለን አማራጭ ሰውን እርዱን ማለት ነበረ። ከዛ እነ ሳሪ ጋር ሄድኩኝ፣ እንደሚኝሪ እርዱኝ ስል እነሱም አላሳፈሩኝም፣ አገዙኝ፣ ፎቶውን በተኑልኝ የሰውየውን ስም ማለት ነው ስሙንና አድራሻውን ሲበተን የሀገሩ ሰው የእሱን ፎቶ ስለሚያውቁት ላኩልን። ከዛ በኋላ እንደገና የኮሚኒቲ ስልክ ላኩልኝ። በውስጥ ቪዲዮ ስሰራ የኮሚኒቲ ስልክ ሰጡን፣ ተባበሩኝ ኢትዮጵያውያኖች። በዚ አጋጣሚ በጣም ነው የማመሰግነው። ከዛ በኋላ ለሱ ደውለን ነገር ነው። መክሰስ እዛ ሄዳችሁ ማመልከት እንችላለን ወይ ስንለው፣ እናንተ ህጋዊ አይደላችሁም ብትሄዱም ጥቅሙ የለውም። እንደገና ደግሞ ህጋዊ የሆነችም ልጅ አግኝተን ነበረ። እኔ ሄጄ ልክሰስ ስትል፣ አንቺ አይተሻል ወይ አላየሽም፣ ሲደበድባት ካላየሽ እንዴት ነው ሄደሽ የምትመሰክር ብታባለች ማለት ነው እና ብቻ ውስብስብ አለብን እና ተጨናነቅን ማለት ነው። ከዛ በስተመጨረሻ ኮሚኒቲው እንትን ደረሰው መልእክት ደረሰው። የሳውዲ ፖሊሶች ይዘዋት አሳክመው እንደዛ በደም ተጨማልቃ መንገድ ላይ ሲያገኟት ምናልባትም የሆነ ሰው ጥቁሙ ይሆን ይችላል እንደዚህ አይነት ጉዳት ከደረሰበት ይተባበራሉ ኔ ለፖሊስ ይናገራሉ ቶሎና እና ከዛ በኋላ ፖሊሶች ያነሱና ሐኪም ቤት ይወስዷታል። እዛ ሳክመው ወደ እስር ቤት ይወስዷታል ማለት ነው። ስልክ ምንም ነገር ስለሌላት በዛን ሰዓት እኛን ማግኘት አልቻለችም። ከዛ ያንን መልእክት ይሄ ኤምባሲው ምንድን ነበረ ኮሚኒቲው ነገረን እና ተረጋጋን። በህይወት መኖሯን አላችኋለሁኝ። ከዛ አሁን ደግሞ ሌላው ችግር፣ አሳዛኙ ዜና፣ እሷን ሲያናግራት እዚህ ልጆቹ የተናገሩት ያው ደብድቧታል ነው እንጂ እንደዚህ ጥርሷ መርገፉን አልተናገሩም። እጇ አንድ እጇ ከጥቅሞች መሆኑን መሰበሯን እነሱ በእርግጥ የእጇን መሰበር ሊያዋ አይችሉም። አንድ ሰው መሰበሩን የሚያውቀው ራሱ ነው። አንቀሳቀስ የማይችለው በዛን ሰዓት እሷ ደማስክሯት ነው ከቤት የወጣችው። እስተዋናውን ሊያፈነዳ ሲል ቤቱን አቃጥረዋለሁ። እንደውም አንዷን እችን ከሱ ጎን የሆነችውን ውጪ ውጪ፣ አንቺ አበያሽ ልበሽና ውጪ እኔ ላንች ክብር አለኝ። እነዚኞቹን አቃጥላቸዋለሁ ብሎ ቤቱ ሊያካትረው ማለት ነው። እኔ በጣም ግራ የገባኝ ነገር ምን ያህል ጥፋት ብታጠፋ ነው ይችን እነሱ ሲጨቃጨቁ ስለቀረጸች ብቻ አንዲት ልጅ ተደብድባ ለመሞት? አሁን ኮሷ ወታ ራሷን ባታተርፍ አዳህ ባያተርፋት ኮሱ ሊገላት ነበረ። ለመሞት ያደርሳል ይሄ ችግር ብላችሁ ታስባላችሁ? ይቺ ጥፋት ነው? በእርግጥ ይሄም ግን ጥፋት፣ ሰው ሁሉ ጥፋት ያጠፋል። ግን ለግድያ የሚያበቃ ነው ይሄ ጥፋት? እንደው እኔ ግርም ብሎኛል። ለግድያ የሚያበቃ አይደለም። ሁሉም ሰው ይሳሳታል፣ ያጠፋል። ግን ለግድያ የሚያበቃ ጥፋት አላጠፋችም። እንዴት በዚህ ልክ ጨክኖ ጋዝ፣ በቃ ጋዙን እንዲያፈነዳ ሁለቱን ሊያቃጥላቸው ማለት ነው። ይችኛይቱም ከሷ ጎን ስለሆነች ሊያቃጥላት ነበረ። ጓደኛዋን አንደኛዋ ደግሞ ከሱ ጎን ናት። በሷም ነው ደውሎ ደሙን አዝጄ አረቡ እንዳየው ብሎ ሬኮርድ ያደረገላት ማለት ነው። እና ብቻ በጣም ነበረ የተነደድ ነው። አሁን ስላለፈ እንዲሁም እንደ ቀላል ዝም ብዬ ላውራችሁ። እና በዛሁን ልጅቷ እጀን ተሰብሯል። እስር ቤት ናት ያለችው፣ በዛ በደም ልብሷ ነው ያለችው ደም የነካው ልብስ። ስንት ቀኗ ነው ዛሬ? አምስት ቀን እየሆናት ነው። ጥርሷ ወልቆ እጇ ተሰብሮ በዛ ላይ ባዶ እጇን ያለ ምንም ነገር እስር ቤት መግባት። በዚህ ሰዓት ደግሞ ብርድ እየገባ ነው። የእስር ቤት ሁኔታ ታውቁታላችሁ። በምን አይነት ስቃይ ላይ እንዳለች ፈጣሪ ነው የሚያውቀው። እኛ ደግሞ እሷን መርዳት አለመቻላችን፣ እዚህ ሀገር ሆናችሁ ምንም ህጋዊ ካልሆናችሁ ማንንም መጥቀም አችሉ። ቆማጣ በሉን፣ በቃኝ ይታሰርን ሰዎች የቆመ ስረኞች በሉን። ሳውዲ ላይ ሆናችሁ ህጋዊ ያልሆነን ሰዎች በቃ እኔ ምን ብዬ ልንገራችሁ? በቁማችን እንደዚህ ቆመን ገመድ ተተብትቦብን የቆምን ያህል ነው እኔ የተሰማኝ ምክንያቱም ምን ማድረግ አልቻልንም። ባሏ ራሱ ሞታል ሚስትህ ሲሉት ከገጠር መቶ ደሟን አይቶ ምን ማድረግ ይችላሉ? እሱ ህጋዊ አይደለም። በእርግጥ ሰው ግን ለምን እንደዛህ አደረገ ምናምን ትላላችሁን። ይህን ነገር አልደግፈውም። ምክንያቱም በሱ ቦታ ሆናችሁ አስቡን። ያ አንድ ሰው የራሳችሁ የቅርብ ሰው ተደውሎላችሁ ሞቷል ተብላችሁ መታችሁ ደም እንደዚህ ደም ቤቱ ሆኖ እያያችሁ እንዲሁ ስልክ አውጥቶ እኔ መቅረጽ ትዝ አይለኝም። ራሴን ስቼ ነው የምወድቀው። እሱ እንደውም ወንድ ስለሆነ ነው እንጂ ማለት ነው። ሴት ቢሆን ያንን ደም አይታ ራሷን ስተወድቃ እንደገና ሰው ራሱ አብሯት ካልሆነ ከባድ ነው። ሞታለች ተብሎ ሄዳችሁ ደም አይታችሁ እንዴት ነው የምቀርጹት? እዛ ሚዲያ ላይ ለምን አትቀረጽም? መረጃ እኔ እኮ ግራ ነው የምትገቡ። አንተ ባል ነው እሱ፣ የሚችለውን አድርጓል። እሱ የሚችለውን አድርጓል። መጥቶ በሩን ከፍቶ አይቷታል። ከዛ በኋላ የለችም። ደሙን ተከትሎ ወደ ውጭ ወጣ። የተንጠባጠበውን ደም እየተከተለ ወደ ውጭ ሲሄድ በቃላ ምናምን ነው ያለው። ምንም የለም እዛ አካባቢ። አሁን ፖሊስ ቢያገኘው እሱን ይዞ ያስረዋል። ከታሰረ በኋላ ይሄ ልጅ ስለ እሷ መረጃ ምንም ማወቅ አይችልም። እሷን እራሱ ማፈላለግ አይችልም። ታሰረ፣ አንድ ሰው ታሰረ፣ በቃ እስረኛ ነው። መፈለግ አይችል፣ ስለ እሷ ምንም ነገር መስማት አይችል። እዛ ሆኖ ዝም ብሎ ጣቱን መጠብጠብ ነው። ሌላ ምንም ነገር አያውቅም፣ ማድረግ አይችልም። ስለዚህ አለመያዙ እንደውም ጥሩ ነው። አስተዋይ ሰው አንዳንዴ እንደዚህ ነው። ዝም ብሎ ቦግ ቦግ ቦግ ቦግ ካላስ ሄዶ ሰው በምን ሳውዲ ላይ ሰው ተፈልጎ ይገኛል እንዴ? በመንገድ ላይ ተፈልጎ ይገኛል? አይገኝም። በስልካችን በሶሻል ሚዲያ አሁን እሱ መጥቶ ለቤተሰብ ነገረ፣ ቤተሰብ ደግሞ ለእኔ ነገሩኝ፣ እኔ ደግሞ ይሽ ሚዲያ ላይ ወጣሁኝ። ከዛ ሰው ረዳን። ህዝብ እኮ ይረዳል። ወላ አሁንም ድረስ ጥሩ ሰዎች አሉ ማለት ነው። እስከ ገና ቂያም አልደረሰም እና ይው ወጥቶ ደግሞ እሱ ምስክርነት ሲሰጥ፣ አሁን እሱ ተይዞ ብሆን ሀታ ሚዲያ ያሉት ሰዎች ራሱ ሊያምኑኝ አይችሉም። እኔ ቀጥታ ይጀርዱኝ ስል ባሏን አምጭን ያሉኝ፣ ባሏን አምጭና እሱ ይናገር። እሱ ደግሞ ቲክቶክ አይጠቀም ስላቸው ይክፈታም መጥቶ ያየውን እንደም ይናገር፣ ሀታ ባይቀደው እንኳን ቪዲዮ ባይቀደው እንኳን ተናገረ። ከዛ ጓደኛዋ ደግሞ ተናገረች። ራሱ ሁለት ምስክርነት ነው እና ሰዎችን እራሱ እርዱን ለማለት ያየ ሰው ያስፈልጋል። ዝም ብሎ በባዶ ማንም አይቀበለንም እና እሱ መኖሩ አስፈላጊ ነው ልላችሁ ነው። በዚሁ አጋጣሚ ብዙዎቻችሁ የሳውዲ ወንዶች፣ የሳውዲ ባሎች፣ እንዴት ነው ባል ሚስቱ ሙታ ቪዲዮ የማይቀርጸው እንዴት ነው የሚቀርጸው? እስኪያስቡት እኔ እንጃ፣ የምታወሩትን ነገር ታውቁታላችሁ። እና ለማንኛውም ልጅቷ በህይወት አለች እንጂ ዶአ አድርጉላት ኦንላይን፣ ቶሎ ደግሞ እንዲያሳፍሯት ነው። እኔ አሁን ፍላጎቴ እዚህ መቼም ህገ ወጥ ስለሆነች ወጣ ትታከም ብንል ማንም አይሰማንም። ህገ ወጥ ናት፣ ህጋዊ ብትሆን አታ ወንጀል ሰርታ እንኳ ብትታከም እሷ ምንም ወንጀል የለባትም። የታሰረችው ህገወጥ ህገ ወጥ ወረቀት ስለሌላት ብቻ ነው በቃ። እና ወጣ ትታከም አንልም እኛ ግን ቶሎ እንዲያሳፍሯት ኤምባሲዎች ቢተባበሩ፣ በቃ ቶሎ እንድትሳፈር ህመምተኛ ከመሆኑ አንፃር፣ ተደብድባ እንደመሆኑ አንፃር፣ ይህንን ፖሊሶቹ ስላዩ መደብደቧን ስላዩ፣ እነሱ አሁን በቃ መረጃ እጃቸው ላይ አለ። ምክንያቱም ማንም ሰው እንዲነግራቸው አያስፈልግም። የሚፈልገው የልጁን ፎቶ ለሱ መስጠት ለፖሊስ መስጠት ነው እንጂ የሚያስፈልጋቸው፣ እሱ እንዲገኝ ነው እንጂ የሚፈልጉት እሷ ለመደብደቡ አለመሰቃየቷ እነሱ በዓይናቸው ስላዩት ያገኟት እነሱ ስለሆኑ ምንም አይነት የኛ ምስክርነት አያስፈልጋቸውም። አሁን እነሱ የሚፈልጉት ሰውዬው ተይዞ ለህግ እንዲቀርብ እነሱ እሱን እየፈለጉት ስለሆነ ሌሎቻችሁ በየትኛውም ሶሻል ሚዲያ የእሱን ፎቶ ሼር እያደረጋችሁ አድርሱልን። እና ቲክ ቶክ ለማትጠቀሙ ሰዎች ይኸው አብራርቼላችኋለሁ። ያለው ነገር ይሄ ነው። እሷ ግን ያለችበት ሁኔታ ምንም ጥሩ አይደለም። አልሞተችም፣ እንጂ አልሐምዱሊላ አለመሞቷ ጥሩ ዜና ሆኖ ሳለ ግን በህይወት መኖሯ እየተሰቃየች ነው። አንድ ሰው ጥርሱ ወልቆ እጁ ወልቆ እስር ቤት ሆና እንዴት ነው? የሚያግዛ ሰው ያስፈልጋል። ሴት ልጅ ናት፣ ብዙ ነገር ያስፈልጋታል። የምትለብሰው የለ፣ የምትቀይረው የለ። እኔ እንዴት እንደምላችሁ አላቅም። እያሳስባል፣ በጣም ማለት ነው እና አላህ ይርዳት ዱዓ አድርጉላት። በሰላም ደግሞ ቶሎ ወደ ሀገሯ እንዲያሳፍሯት ቢፈጠንልን። ያው መቼም ለሰው ችግርን አንዳንዴ መናገር መፍትሄ ያመጣል፣ ዝም ከማለት ማለት ነው። አንዳንዴም መፍትሄ አያመጣም፣ ግን አንዳንዴ ደግሞ መፍትሄ ያመጣል። አሁን የሚያውቅ ሰው ይህን ብታደርጉ ጥሩ ነው፣ ይሄ ይሄ ቢሆን ጥሩ ነው ይለናል ማለት ነው። እና ሁን እንጃ በሰው ሀገር ሆናችሁ በተለይ ሳውዲ ያላችሁ ማለት ነው፣ እንደዚህ ቤት አከራይ ምናምን ምረጡ ምረጡ። ወላሂ በጣም እኔ እንጃ። ሰው አብሮ በልቶ ጠጥቶ አንድ ቤት ኖሮ የሆነ ቀን ሊገላችሁ ይችላል። የሆነ ቀን ወደ አውሬነት ሊቀየር ይችላል። እና ሰውን አትመኑ። በተለይ እንደነዚህ አይነት መጥፎ ሰዎች ጋር አትኑሩ፣ ቤት ቀይሩ፣ በቃ ሰው ካልተመቻችሁ። እንደዚህ አይነት አረሄ ምን ማያደርገኝ አትበሉ። የሆነ ቀን ችግር ያመጣል። ቂም ይዞ ቂም ቂም ቂም። ይቺ ልጅ አሁን በአንድ ቀን ብቻ እንደዛ ያደርጋት ከዚህ በፊትም ቂም ቢኖርበት ነው። በዚህ በቻርጀር አሳቦ ደበደባት እንጂ ሌላ ቂም ሳይኖርበት አይቀርም። የተደበቀ ምክንያቱም አንድ ሰው በቻርጀር ጸብ የተቀዳ ነገር ጀዘቢት ሰው ብዙ ነገር እንደዚህ አብራችሁ ስትኖሩ እንኳን አይደለም ድምፅ፣ ቪዲዮ እኮ ይቀርጻሉ። አጥፉ እያልን እያስጠፋን ነው እንጂ ማለት ነው። አንዳንድ ልጆች በየዋነት እኛን ለመጉዳት ሳይሆን ዘመን ላይ ይቀርጹና ሚዲያ ላይ ይለቁታል ማለት ነው። ግን አንዳንዶቹ አይለቁም። ያኔ እንዲሁ ለጨዋታ ይቀዳሉ። ግን ስልኳን መቀመጥ አሁን የዚች ልጅ ቀዳቻ ጥፋት ነው። ይሄ ለዚህ ጥፋት የሚገባው ቅጣት ስልኳን ቀምቶ በቃ ሂጅሊ ከቤት ከቤት ይውጭልኝ ብሎ ወይም ደግሞ ለባሏ ደውሎ መናገር እሱ ይቅጣት፣ ባል እያላት፣ ለምንድን ያባወራ ሚስት የሚቀጠቅጠው እሱ ማን ነው? ሁለት፣ ደግሞ በቃ የቤት አከራይ ነዋ፣ ቤት የለቀሽ ውጭ ልኝ፣ እኔ እንደዚህ አይነት ሰው አይመቸኝም ብሎ ቤቱን አስለቅቆ ማስወጣት ነው እንጂ እሷን መደብደብ ጥርሷን አርግፎ እጇን ሰብሮ በዛ ላይ ደግሞ በስተዋን አላቃጥል። ይሄ ሌላ ኬዝ አለው የእውነት እኔ በጣም ነው የገረመኝ። እንደዚህ አይነት ሰው ነው ያጋጥሞኝ አያውቅም። እኔ ዝህ ለብዙ አመት ተከራይች ኖር ያለው ግን እንኳን ሴት ልጅ ሊደበድቡ አይደለም፣ እኔ ሲሳደቡ ሰምቻቸው አላውቅም። ቤት አንዲት ልጅ በጥባጭ ልጅ ጥፋተኛ ልጅ ካለች ቤታችን እንደቀቂ ነው የሚሏት። አትመጣ ቤቱ እንደቀሽ ውጭ፣ ጥፋቱን አይተው ያስወጣሉ፣ ወይም ደግሞ እሷ ካልተመቻት ቤቱ ውልቅ ብላ ትወጣለች ማለት ነው። እኔ ደበደበ ሲባል ሰምቻ አላውቅም። ይህዚ ደግሞ የከፋ ነው። ከብት ነው ልም ያለ ከብት። ከሱ ደግሞ ያናደዱኝ የእሱ ተባባሪዎች፣ እሱን ደብቀው የያዙትም የእሱ ተባባሪዎች ናቸው። ፎቶ እንዳይለቀቅ እያሉም ደግሞ ጥረት ሲያደርጉ ነበር፣ የሀገሮቹ ልጆች ማለት ነው። ግሩፕ ከፍተው የራሳቸው ላይቭ ሆነው ሳር ሲሰድቡ ነበር ማለት ነው። ለምን በቃ ከስር እንዳትልኩ ፎቶውን እያሉ ይንጽፋሉ። እንድንዚህ አይነት አረመኔ ሰዎች አሉ። ግን በጣም ብዙ ደጋግ ልጆች ስላሉ ጀግኖች ማለት ነው። ፎቶውን ደቀቁልን እና እናመሰግናለን። በዚሁ አጋጣሚ የእሱ ተባባሪ የሆናችሁ ማለት ነው ሁላችሁም በራሳችሁ ላይ የሆነ ችግር ሲደርስባችሁ በእናንተ ላይ ተባባሪ ይመጣባችኋል። ስለዚህ ለግበኔ ብላችሁ አሁንም የደበቃችሁትን ልጁ እንዲገኝ እና የእጁን እንዲያገኝ መደረግ አለበት። ለምን እሷን እንደዚህ በቃ አንደኛ እንጀራዋን ቆርጦባታል። በበረሃም ስንት ተንከራታ ሳውዲ ለመግባት ምን ያክል መስዋዕት እንደሚያስከፍል ታውቃላችሁ? ያን ሁሉ መስዋዕት ከፍላ ገብታ ምንም ገንዘብ ሳትይዝ ባላሰበችው ሰዓት ደግሞ ስራ ፈታ ነው የከረመችው። ስራ የላትም እና ልጅ ወልዳ ልካለች። ለዛ ምን ያህል ወጪ እንደሚወጣ ሁላችንም እናውቃለን። ከዛ ዲያ ከፍላ ምን ብላ ምን ብላ እንደገና ደግሞ ስራ የላትም። በዚህ ሁኔታ በባዶ እጇ ወደ ሀገሯ አሳፈራት ማለት ነው፣ በሱ ምክንያት። ይሄ ደግሞ በዛ ላይ ደግሞ ሊገላትም ነበረ። ስለዚህ መቀጣት አለበት፣ ሰውየው መያዝ አለበት እና ሌላ ምንም አልላችሁም። እና ሀሳባችሁ፣ ለተጨነቃችሁ ደግሞ ያው በህይወት አለች። ሌላውን ህይወቷ ደግሞ እንዲስተካከልላት ዱዐ አድርጉላት እላችኋለሁ። ስላዳመጣችሁኝ በጣም አመሰግናለሁ። ሼር እያደረጋችሁ ላይክ እያደረጋችሁ እላለሁኝ። መልካም ቀን።